ተወዳጅ እህቶች ወንድሞቻችን፣ ላይቭ ስትሪም ላይ ብዙ አልቆይም። ዛሬ ላይቭ ስትሪም ላይ አልቆይም። ሁላችሁም ባላችሁበት በየአቅጣጫ ያላችሁ እህቶች ወንድሞቻችን፣ ለወንድማችን ኢዮብ ዘ ሚካኤል ሁላችሁም ጸሎት አድርጉለት። ትንሽ ወንድማችን ታሞብናል እና ያው ከኛ የበረታችሁ እህት ወንድሞቻችን በሁሉም አቅጣጫ ያላችሁ አዲስ አበባም ክፍለ ሀገራትም ላይ በውጭም ዓለም ያላችሁት ወንድሞቻችን ለወንድማችን ጸሎት አድርጉለት። ያው አንዳንዴ በመልካሙ ጊዜ ብቻ አይደለም ወዳጆቻችሁን ወንድሞቻችሁን የሚያሰምሯችሁን የሚያገለግሏችሁን ወንድሞች ማሰብ ያለባችሁ በቻላችሁት አቅም እንደው ሁላችሁም ባላችሁ ጸሎት በምትቆሙባት ባላቻችሁ ትንሽ ሰዓት ለወንድማችን ዮባ ሁላችሁም ጸሎት አድርጉለት በጣም በጣም በጣም የምንወድ ወንድማችን ነው። ለቤተክርስቲያን በጣም ብዙ ጊዜውን ሰጥቶ ያገለገለ ወንድማችን ነው እና ባላሰብ ነው ሰዓት ትንሽ ታሞብናል። እንዲህ አይነቱ ነገር እኛም አሁን ትላንትና ገና ነው የሰማሁት እኔም ፐርሰናሊ እና በቻላችሁ ታቅም ሁላችሁም ሁላችሁም ለወንድማችን ጸሎት አድርጉለት። ዛሬ ላይቭ የገባሁት በሌላ ሀሳብ ነበረ። ነገር ግን ያው ወንድማችን እንዲህ ዓይነት ሁኔታ ላይ ሆኖ አሁን ላይ ላይቭ መግባት ምንችልበት ኮንዲሽን ላይ አይደለንም። ምናልባት ካጠገቡ ልንሆን ስለሚገባ የኔ ተወዳጆች፣ ምናልባት ዛሬን፣ ነገን፣ ከነጎዲያን ላይቭ ድንገት ካልገባን፣ ከገባን እናወራለን። ካልገባን ግን ያው እናንተም በጸሎታችሁ እንድታስቡት ነው። ልትሻ የምትለው ነገር አለ ምነው ነገር የለም፤ የዋሊ ስልክ እየጠበቅኩ ነው። እሱ እንደደወለልኝ እደውልልሃለሁ። እግዚአብሔር አምላክ ወንድማችንን ቀለል ያደርግለት፣ ምሕረቱን ይስጠው። እንደሚሰጠው እማምናለሁ። በቃ ሌላ ምንም ነገር የለም። ተሟችን ዲያቆን እንዴት ናችሁ? አለሽልኝ አለው። ሌኔ አባት ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ እኮ አንተም ልንደውልልህ ነበረ ነው አለው። ምን ኢዮባ ትንሽ መምስል አደረገው። ያው ልንሄድ ነበረ አለ ዛሬ አለውኝ። በቃ ስንት ሰዓት ላይ ነው? በቃ አሁን አሁን ከሰዓት በኋላ እንትናለን፣ እንዳወላለን። ተሙሂን የት አካባቢ ደውልልኝ። ገርጂ ነኝ። በጣም አሪፍ በቃ እሺ። እንደዛ ከሆነ ገርጂ ነኝ። እስክደውልለት እንደ አጋጣሚ ሆኖ ስልክ አላነሳልኝም። ጋዲስ ጋር ደውዬ ነበር እና ጋዲሳ አንስቶልኝ ሀሳቡን ነግሮኛል። በቃ በጣም አሪፍ እሽ፣ ተሙይ በቃ፣ ስለዚህ አሁን እንደዋወላለን። አሁን ላይ እንትን እንዳለ ነው፣ እንደዋወላለን ተሙይ። ይዋሪ ይዋዳለ ወይ ወይ ሰማ ይሰማል? ይሰማል። እንዴት ነሽ? እንዴት ዋላ? እሱ እግዚአብሔር ይመስገን። ይዋዴ ኔትወርክ ጥሩ ነው አይደል? ይሰማል አይደል? የኔንም የሚቆራረጠው። ያንተ ጥሩ ነው። የዋድ ነው የዋዲ ነው። እሺ፣ እያንተ ጥሩ ነው። የዋድ ነው። አዎ፣ ኔትወርክ እየሄድኩ ስለሆነ ተቋረጠ። ይሰማል? አሁን ይሰማል? በቃ እንትን እያልኩኝ ነው እየደረስኩኝ ነው። እደውልላቸዋለሁ። ንደሻ እደውልለታለሁ። በቃ በጣም አሪፍ እሺ፣ ዋዲ እሺ፣ ብራዘር በጣም አሪፍ እንደዛ እናደርጋለን። ክርስቲያኖቹ ወንድሞቻችን፣ ወይ ተሙ፣ በርበ አምሮብሃል አምሮብሃል ለሰራ አይኔን በጣም እየታመምኩ ነው። እኔም ለዛ ነው ተሙ። ይሄ ሪንግ ላይት እና የስልኩ መብራት ነው መሰለኝ። ከቀን ወደ ቀን አይኔ ትንሽ እንትን እያለ መጣ። ይሄ እንዴት ነው እየቀላ፣ ከዛ ደግሞ እያበጠ መጣ እና እንደውም አንድ የጓደኝ እናት ላይቭ ስገባ፣ ላይቭ ከመግባቴ በፊት ቪዲዮ ሰርቼ ነው መሰለኝ ቪዲዮ የሰሩት አይተው ይተው ይሄ ልጅ እየጠጣ ነው እንዲመድረዋሉ አሉ። በዚህ መነፅሩ እሳቸው ናቸው የላኩት እሳቸው ናቸው እሳቸው ናቸው ያለውን ነገር ነገርኳቸውና፣ በል አይ እንደዛ ከሆነ መነፅር ያስፈልጋል ብለው እሳቸው ናቸው። አይ ስቀልን ነው ይሄ መነፅር የእህታችን ነዋሚን ነው ነዋሚን ከምትሸጣቸው መነፅሮች ውስጥ አንዱ ነው። በዚህ አጋጣሚ ላአስተዋውቅ እና እህታችን ኗሚንን አበረታቷት። ይሄ ብሉ ላይት የሚከላከሉ መነፅሮች እሷ ጋር ስላሉ ምናልባት መግዛት መጠቀም የምትፈልጉቶች ወንድሞች ከእሷ ሄዳችሁ እንድትገዙ ነው። እኔ ግን እንዲህ አይነቱን ነገር ያደርጉት ትንሽ አይኔ በጣም እየቀለ፣ በጣም እያበጠ ተቸግሬ፣ ያሉ አይን ደግሞ ሴንሲቲቭ ነው እና በቻላችሁት አቅም እንደ እዚህ ውስጥ ያላችሁቶች ወንድሞች፣ ለሁሉም ሶሻል ሚዲያ ላይ ለሚያገለግሉ ወንድሞች እንዲህ አይነቱን መነፅር እንደው ብትገዙላቸው በጣም አሪፍ ነው፣ በጣም አሪፍ ነው። እሺ ለማንኛውም ሁላችሁም እዚህ ውስጥ ያላችሁ ክርስቲያነት ወንድሞቻችን፣ ፕሮቴስታንት የሆናችሁት ወንድሞቻችን ሁላችሁም ዛሬ ረዥም ሰዓት ላይቭ ስትሪም አይኖረንም። የማይኖረን ትልቁ ምክንያት ምንድነው? ምናልባት ነገም ከነገ ወዲያም እንዲሁ ልንቀጥል እንችላለን። እጅግ በጣም እንወደው ወንድማችን ኢዮባ ትንሽ አሞታል እና ሁላችሁም ሁላችሁም እዚህ ውስጥ ያላችሁ ወንድሞች ባለቻችሁ የጸሎት ሰዓት ወንድማችን ዮባን በጸሎት አስቡት። እንደምታውቁት ረዥሙን ሰፊውን ጊዜውን ለቤተ ክርስቲያን ሰጥቶ ለቤተ ክርስቲያን ድምፅም እየሆነ የቤተክርስቲያን እምነትንም ደግሞ እያቀበ ሲያገለግል እየኖረ ወንድማችን ነው። ስለዚህ ያው ሁልጊዜ በሞቅተው ጊዜ ብቻ አይደለም ሰው ሰውን ማሰብ ያለበት፣ በደስተው ጊዜ ብቻ አይደለም። እዚህ ውስጥ ያላችሁ ወንድሞቻችን በአጠቃላይ ለወንድማችን ኢዮባ ጸሎት አድርጉለት። እንደሰማ ነው ትንሽ ነው ህመሙ፣ ግን ሁላችሁም ደግሞ በጸሎት ብታስቡት መልካም ነው። ከኛ የምትበረቱ ትኖራላችሁ። ስለዚህ በወዳሴ ማርያማችሁ በዳዊታችሁ በቅዳሴ ጸሎት ስትቆሙ፣ ባለቻችሁ የጸሎት ስፍራን በቤታችሁ ቆማችሁ ጸሎት ስታደርጉ እግዚአብሔር አምላክ ምሕረትን እንዲልክለት በምሕረት እጁ እንዲዳሰሰው ሁላችሁም ጸሎት አድርጉ፣ የእኔ ተወዳጆች። ስለዚህ ዛሬ ረዥም ሰዓት ላይቭ ስትሪም አይኖረንም እና ሁላችሁን እንወዳችኋለን። በምንችል ሰዓት ላይ ብንከፍትና ደግሞ አንዳንድ ነገሮችን እናወራለን። እሺ እና ሰላም ሁኑልን። በቃ ልትሻና ተሙ። አሁን እንደዋወላለን እዚህ ነ እኛ ጋር ነ ይ ፓሪ ወይ እንትን እታችላሉ ምናልባት ን ለማመተንን ጠይቀው ምናምን እያሉ ስለሆነ ችግር የለውም። ያን ያክል በጸሎት ብቻ ካሰባችሁት ካሰባችሁት በቂ ነው። ደህና ነው። ይህን ያክል የሚያሳስብ አይደለም። በጸሎት ብቻ አስቡ። ደጽ ደውል አለው አንሳ ስልክ ል ደውል ለልጁ ወይስ? ትመጣላ ደውልለት። ምን አልከኝ? ማን ነው? አሪፍ ነው። እነዛ የምታያቸው ሰዎች ስላሉ እኔ ጋ ለልጁ ደውልለት። ግን አንድ ላይ ያው እንትን ብለን እንሄዳለን። አንድ ላይ ተከታትለን እንሄዳለን። እና ለትሻ ዮሐንያለን ሰምተዋል አይደለ የልደት እና ተም ነው ትክክለኛ የለተው ኔትወርክ እየዘገየን ነው። ኔነኛው አንድ ቀይ ናት አንድ ሁሉም ቀይ በርቶ አንድ ናት ያለችው ኔትወርክ በቀይ በቃ እንደዛ እናደርጋለን። እሺ እንደዋወላለን። ተሟችን ለልጁ ደውልለት። እሺ ኢዮብ ሊሄድ ስለሚችል ቤተሰብ ጋር ልኬው ቤተሰብ ጋር ልኬው ነው እኮ ይመጣል። በቃ ችግር ይመጣል። እሺ እሺ ተሟችን እኔ ተወዳጆች በቃ ደህና ሆኖልን፣ እጅግ በጣም እንወዳችኋለን። እና መተንን ጠይቀው ያላችሁ ያላችሁት ወንድሞች ለጊዜው አስፈላጊ አይደለም። አሁን ላይ የዛን ያክል አይደለም፣ የሚታመሙ ትንሽ ነው። እንደ ወንድምነታችን እኛም ለመንገድ ያክል እሱን እኛ ብቻ ሳንሆን የምናስብለት እኛ ብቻ ሳንሆን የምንወደው እናንተም ጭምር ስለሆናችሁ እንደው ሳንሰማ ቀረን እንዳትሉ በጸሎት እንድታስቡት ያክል ነው የነገርናችሁ። ስለዚህ ለጊዜው አስፈላጊ አይደለም። ሁላችሁም ባላችሁበት ጸሎት ብቻ ካረጋችሁለት እጅግ በጣም በቂ ነው። ሺ ሁላችሁም፣ እግዚአብሔር የምህረት እጁን ይላክለት፣ በምህረት እጁ ይዳብሰው። ያላችሁ ጸሎት አድርጎ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። ተሙያውን ደውላለሁ አሁን አደውልልሃለሁ። እሺ፣ ሰላም ሁኑ። ልኝኔ ተወዳጆች፣ ወዳችኋለሁ። ባይ